ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ክርስቶስ እንደነገረን እንዳስረዳን ይሄ የሚያሳየው የዓለም ፍፃሜ እየተቃረበ መሆኑን ማሳያ ነው ነግዶ ለማትረፍ ተምሮ ለቁም ነገር ለማድረስ አርሶ ቆፍሮ ለፍሬ ለመድረስ ዛሬ ተቸግረናል አምላክ አሜን። አምላካችን ለመዳኒታችን ኢየሱስ ክርስቶስ ትላንትን በቸርነት በመረት አሳልፎ በእድሜያችን ላይ ንሳ ገብተን ሕይወታችን እንድናስተካክል በልግስና ፍችን አዲስ ቀን ጨምሮ የሰጠን አምላከ ቅዱሳን ዳን ያለም ኢየሱስ ክርስቶስ ስሙ የተባረክ የተመሰገነ የሆንልን መቤታችን ቅድስት ድንግል ማርያም የተሰጣት ክብርና ስልጣን ታላቅ ነውና እንደ ክብሯ መጠን ስማ በትውልድ ለዘላለም የተባረከ የተመሰገነ ይሆንልን። እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የምልጃ የጸሎት የመስቀሉ ስር የስጦታ የአደራ ልጆች የሆናችሁ ክርስቲያኖች፣ በፈጠረን እና በወደደን በሕያው አምላካችን በሉል እግዚአብሔር ስም እንደምንሰነበታችሁ፣ አሜን። መመስገን የሚገባው ልወለ ባህሪ አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ሁሉ ለዘላለም ስሙ የተባረከ እየተመሰገነ ይሁንልን። አምላካችን ልዑል እግዚአብሔር ቢፈቅድ ከመጽሐፍ ቅዱሳችን አንድ ኃይለ ቃል እንደ መነሻ በመውሰድ የዕለቱን ትምህርት እንደ እግዚአብሔር ፈቃድ እንመለከታለን። የነቢያት የሐዋርያት አምላካቸው ፈጣሪያቸው፣ ፈጣሪያችን፣ አምላካችን፣ መድኃኒታችን ኢየሱስ ክርስቶስ በማዕከላችን ተገኝቶ በኛ የረቀቀውን አጉልቶ ከኛ የራቀውን አቅርቦ በሚገባን በሚገባ መልኩ እንዲያስተምረን የእርሱ መልካም ፈቃድ ይሁንልን። የትምህርታችን መነሻ አድርገን የምንወስደው ከአራቱ ወንጌላውያን አንዱ ወንጌላዊ የሆነ ቅዱስ ማቴዎስ ከጻፈው ምዕራፍ 24 ከቁጥር ሶስት ላይ ያለውን ኃይለ ቃል በማንሳት የዕለቱን ትምህርት እንመለከታለን። የትምህርታችን ርዕስ የሚሆነው የዓለም ፍፃሜ ምልክቱ ምንድን ነው የሚል ነው። የዓለም ፍፃሜ ምልክቱ ምንድን ነው? የዓቢይ ጾም አምስተኛው ሳምንት እንደሚታወቀው ከመጻጉዕ ቀጥሎ የምናገኘው የዓቢይ ጾም አምስተኛ ሳምንት ደብረ ዘይት ተብሎ ይጠራል። ደብረ ዘይት መባሉ አምላካችንና መድኃኒታችን ኢየሱስ ክርስቶስ ቀን ቀን ሲያስተምር ውሎ ማታ ማታ የሚያርፍበት ያ ተራራ በወይራ ዘይት የተከበበ የተሞላ ስለነበር ለዛ ቦታ ደብረ ዘይት የሚል ስያሜ ተሰጥቶታል እና ከዛ የተነሳ የቤተ ክርስቲያናችን የዜማ ሊቅ የዜማ መስራች ቅዱስ ያሬድ የሳምንቱን ስያሜ ከመጽሐፍ ቅዱስ በመውሰድ ደብረ ዘይት የሚል ስያሜ ሰጥቶታል። በዚህ ሳምንት የጌታችን የመድኃኒታችን የኢየሱስ ክርስቶስ ፈራጅነት የሚነገርበት፣ ንስሐ ያልገቡ እንደ ቃሉ ያልኖሩ የቤተ ክርስቲያን ትእዛዟን ሕጓን የጣሱ ሰዎች እንደሚፈረድባቸው እንደ ቃሉ ንስሐ ገብተው በምክረ ካህን በፈቃደ ካህን እንደ መጽሐፍ ቅዱስ እንደ ቤተ ክርስቲያን ስርዓት መላ ዘመናቸውን እግዚአብሔርን የሚያስደስት ነፍሳቸውን የሚጠቅም ስራ እየሰሩ እድሜያቸውን ያሳለፉ መንግስተ ሰማያትን እንደሚወርሱ የሚነገርበት የዓለም ፍፃሜ የሚታወስበት መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ ለሁሉም ለሰው ልጅ እንደየሥራው ለመክፈል ዋጋ ከፋ ኢየሱስ ክርስቶስ ዋጋችንን ይዞ እንደሚመጣ የሚነገርበት ዕለት ነው። ለዚህም እንደ ማስረጃ የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ያለውን ታሪክ እንመልከት። ከዛ በፊት ግን ኢየሱስ ክርስቶስ ሐዋርያትን የተናገራቸው ቃል ነበረ። ቤተ መቅደሱን አይቶ ወጣ ይላል ከቁጥር አንድ ጀምሮ ማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ስንመለከት ጌታችን ኢየሱስ ክርስቶስ ከቤተ መቅደሱ ወጥቶ ሄደ። ደቀ መዛሙርቱን ተከተሉትና ይህ ቤተ መቅደስ በእውነት ይፈርሳልን ብለው ኢየሱስ ክርስቶስን ጠየቁት። ኢየሱስ ክርስቶስም ለደቀ መዛሙርቱ እውነት እውነት እላችኋለሁ ድንጋይ በድንጋይ ሳይፈርስ በዚህ አይቀርም ብሎ ወደ ደብረ ዘይት ተራራ ወጣ ይላል። ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ይህ የተዋበ ቤተ መቅደስ፣ የሰዎችን አይን የሳብ ቤተ መቅደስ፣ በልዩ ጥበብ የተሰራ ይህ ቤተ መቅደስ ጊዜው ሲደርስ መፍረሱ አይቀርም ብሎ ኢየሱስ ክርስቶስ ወደ ደብረ ዘይት ተራራ ሲወጣ ብቻውን እያለ ሐዋርያት ቀርበው የተናገረው ቃል የሚያስጨንቅ ነበረና ጠየቁት። እስኪ ንገረን አሉት። እስኪ ንገረን ይህ መቼ ይሆናል? የመምጣትህና የዓለም ፍጻሜ ምልክቱ ምንድነው? ንገረን አሉት። ለጊዜው ኢየሱስ ክርስቶስ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ማለቱ ይህ ከድንጋይ በድንጋይ ተነባብሮ በተለያየ እንጨትና ጭቃ የተሰራ ቤተ መቅደስ ምንም ቢያምር የጥዋት ጮራ አርፎበት ልዩ ውበት ሰጥቶ የሰዎችን አይን እንኳ መሳብ ቢችል ጊዜው ሲደርስ መፍረሱ አይቀርም ማለቱ ነበራ። ይህንንም ሮማዊት ጥጦስ ተነስቶ በ70 ዓመተ ምህረት ኢየሱስ ክርስቶስ እንደ ተናገረ ቤተ መቅደሱን አፍርሶታል። በዚህ ብቻ አይደለም። ኢየሱስ ክርስቶስ ያን መናገሩ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ያለው የሰው ልጅም ቤተ መቅደስ የተባለው የሰው ልጅ ሐዋርያው ቅዱስ ጳውሎስ በሁለተኛው ቆሮንቶስ ምዕራፍ 3 ላይ የሰው ልጅ ሰውነታችን ቤተ መቅደስ እንደሆነ ይናገራል። ያ ቤተ መቅደስ አለ ኢየሱስ ክርስቶስ መፍረሱ አይቀርም። ምንም በተለያየ ልብስ ብናጌጥ፣ ምንም በተለያየ ቀለማት ብናሸበርቅ ከላይ እስከ ታች ድረስ የሰዎችን አይን ማማለልና መሳብ የሚችል ነገር እንኳ ብንጎናፀፍ፣ ብንለብስ መፍረሳችን እንደማይቀር መድኃኒታችን ኢየሱስ ክርስቶስ ተናገረ። መድኃኒታችን ኢየሱስ ክርስቶስ ለዛ ነው መጽሐፈ ሲራክ ምራፍ 44 ላይ ስታነቡ አንተ አለ አንድ ሺህ ዓመት ብትኖር መቶ ዓመት ብትኖር አስር ዓመት ብትኖር ከሞት ጋር ክርክር የለህም፣ አለ ከሞት ጋር ክርክር የለህም። ይህንን ነው መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ተናግሮ ድንጋይ በድንጋይ ሳይፈርስ ከዚህ አይቀርም ማለቱ። የሰው ልጅም አለ የሰው ልጅም የተሰጠው የእድሜ ገደብ የተሰጠው የእድሜ ገደብ ሲያበቃ፣ መፍረሱ፣ መሞቱ፣ መበስበሱ፣ መፍረሱ አይቀርም ማለቱ ነበረ። ይህንን ተናግሮ ነው ኢየሱስ ክርስቶስ ወደ ደብረ ዘይት ተራራ የወጣው። መፍረሳችን አይቀርም። ምንም በአማረ በተዋበ ቤት ብንኖር፣ የስልጣን ከፍታ ላይ ብንወጣ፣ ብዙ እውቀት ቢኖረን፣ ብዙ ዘመድ ቢኖረን፣ ብዙ ገንዘብና ሀብት ቢኖረን እግዚአብሔር የሰጠን የዕድሜ ገደብ ሲያበቃ መሞታችን አይቀርም፣ መፍረሳችን አይቀርም ማለት ነው። ይህንን ተናግሮ መድኃኒታችን ኢየሱስ ክርስቶስ ወደ ደብረ ዘይት ተራራ ሲወጣ ሐዋርያቱ ተከታትለው ኢየሱስ ክርስቶስን ጠየቁት። ያላወቁትን ለማወቅ ያልተረዱትን ለመረዳት ኢየሱስ ክርስቶስን ጠየቁት፣ እንዲህም አሉት። እስኪ ንገረን አሉት፣ እስኪ ንገረን የመምጣትህና የዓለም ፍፃሜ ምልክቱ ምንድን ነው? ይህች ዓለም ማለፏ ስለማይቀር፣ ማለፏ አይቀር መጽሐፍ ቅዱሳችን በብዙ ቦታ ላይ ያስቀምጣል ዓለም እንደምታልፍ እግዚአብሔር የሰጣት የእድሜ ገደብ አለ። ያ ሲደርስ ዓለም ታልፋለች፣ እንዳልነበረች ትሆናለች። ለዚህም እንደ ማስረጃ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 3 ላይ ተጽፎ የሚገኘውን ኃይለ ቃል መመልከት ይቻላል። እንዲህ ይላል፣ በመጨረሻው ዘመን አለ። በመጨረሻው ዘመን ሲል የዓለም ፍጻሜን ነው የሚያሳየው፣ የዓለም የመጨረሻ ዘመን እንደራሳቸው በመጨረሻው ዘመን እንደራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንደሚመጡ ይህንን በፊት ወቁ፣ ይላል። በመጨረሻው ዘመን የሚዘብቱ ሰዎች እንደሚበዙ ቅዱስ ጴጥሮስ በመልእክቱ ጽፎ እንድንማርበት ለእኔና ለእናንተ አስተላልፏል። ስለዚህ የዓለም ፍጻሜ አለ ማለት ነው። በመጨረሻው ዘመን ሲል የዓለም መጨረሻ አለ፣ አይቀጥልም። ዓለም ለዘላለም አይኖርም። ይህ የምናየው ዓለም ሁሉም ይፈርሳል። ሁሉም እንዳልሆነ እንዳልነበረ ይሆናል። ያንን ነው ሐዋርያቱ የጠየቁት። እስኪ ንገረን የመምጣትና የዓለም ፍጻሜ ምልክቱ ምንድን ነው? ብለው ጠየቁት። ዓለም እንደሚያልፍ በዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ባለቤቱ መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ተናገረ። የአባቴን የአባቴ ፈቃድ ይህ ነው አለ። የአባቴ ፈቃድ ይህ ነው ወልድን አይቶ የሚያምንበት ሁሉ የዘላለምን ሕይወት እንዲያገኝ እኔም በመጨረሻይቱ ቀን አስነሳዋለሁ በመጨረሻይቱ ቀን ሲል የዓለም ፍፃሜውን የሚያሳይ ቃል ነው። በመጨረሻይቱ ቀን አስነሳዋለሁ አለ። በማቴዎስ ወንጌል ምራፍ 25 ከቁጥር 31 ላይ ጀምሮ ያለውን ተመልከቱ። ዓለም እንደምታልፍ ኢየሱስ ክርስቶስ ቅዱሳን መላእክትን አስከትሎ ወደዚህ ምድር ይመጣል። ለሁሎቹም እንደየስራቸው መጠን ደሞዛቸውን ሊከፍል ክፉ ለሰሩት ክፉ ዋጋ ለመስጠት፣ መልካም ለሰሩት መልካም ዋጋ ለመስጠት። ኢየሱስ ክርስቶስ ዋጋ ከፋይ በዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ተጽፎ እንደሚገኝ ዋጋ ከፋይ ኢየሱስ ክርስቶስ ይመጣል። ባለም ፍፃሜ ለሁሎቹም እንደየስራቸው መጠን ሊከፈሉ። ያንን አንተ ከመምጣት በፊት አሉት። ለዓለም የመጨረሻውን ደሞዝ ለመክፈል ወደዚች ምድር ዳግም ከመምጣት በፊት በዚህ ዓለም ላይ የሚታየው ክስተት ምንድን ነው? የዓለም ፍፃሜ እንደደረሰ የምናውቅበት ምልክቱ ምንድን ነው? አንተ ከመምጣት በፊት በዚህ ዓለም ላይ ምን ይሆናል? ምን ይከሰታል? እስኪንገረን ብለው ኢየሱስ ክርስቶስን ጠየቁት፣ ሐዋርያቱ በደብረ ዘይት ተራራ ተቀምጦ እያለ ክርስቶስም እንዲህ ብለው መልስ ሰጣቸው። እሱ ከመምጣቱ በፊት ዓለም ከማለፏ በፊት በዓለም ላይ የዓለም ፍፃሜ እንደደረሰ የሚያሳይ ምልክት አንደኛ፣ የሚያስታችሁ እንዳይኖሩ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና። ለአንደኛው ምልክት ይሄ ነው፣ የሚያስቱ ሰዎች ይመጣሉ አለ። የሚያስቱ ሰዎች ከእውነት መንገድ ፈቀቅ እንድንል ሐሰተኛ ትምህርት ይዘው የሚመጡ ሰዎች ስሙን ለብሰው ክርስቶስ ክርስቲያን ተብለን በክርስቶስ ስም የተጠራ ነውን። ይህንን መልካም ስም ክርስቲያን የሚል ስም ለብሰው ክርስቲያን ሳይሆኑ ውስጣቸው ተኩላ ሁኖ የበግ ለምድ ለብሰው የሚመጡ አሳሳቾች ይመጣሉና ተጠንቀቁ አለ። የሚመጡት በስሙ ነው። በስሙ በኢየሱስ ክርስቶስ ስም እየተጠሩ አማኝ መስለው ክርስቲያን መስለው እውነተኛ የቤተ ክርስቲያን ሰው መስለው እውነተኛ መምህር፣ እውነተኛ ዲያቆን፣ እውነተኛ ካህን፣ እውነተኛ ጳጳስ፣ እውነተኛ የቤተ ክርስቲያን አገልጋይ መስለው ይመጣሉ። የሚያሳስቱ ሰዎች ምልክታቸው ይሄ ነው። የምናውቁ ከሚያፈሩት ፍሬ ነው። ከሚያፈሩት ፍሬ የማቴዎስ ወንጌል ምዕራፍ 15ን ተመልከቱ። ሰው የሚታወቁ በፍሬ ነው። በንግግሩ አይደለም በአለባበሱ አይደለም በያዘው መስቀል ብቻ አይደለም ባጠለቀው ቆብና ቀሚስ ብቻ አይደለም ሰው የሚለካው በሚዋፈራው ፍሬ ነው በቆሎ ዘርተን የጤፍ ፍሬን አናገኝም ጤፍን ዘርተን የዳጉሳ ፍሬ አናገኝም ስለዚህ ሰው የሚለየው የሚታወቀው በንግግር ብቻ አይደለም በአካሄድ ብቻ አይደለም በሚያፈራው ፍሬ እነዚህ አሳሳች ሰዎችን ማወቅ ምንችለው በጠመጠሙት ጥምጣም አይደለም፣ በያዙ ስልጣን፣ በያዙት መስቀል ብቻ አይደለም የምናውቀው፣ በሚያፈሩት ፍሬ። ተጠንቀቁ ያለን ለዚህ ነው። ተመሳሰሉ ስለሚመጡ መለየት አይቻልም፣ ጥንቃቄ ካላደረግን እንዲሁ በቀላሉ ማወቅ አይቻልም። ስለዚህ ተጠንቀቁ። በስሜ ይመጣሉ አለ። በስሜ በስሜ በስሜ ይመጣሉ ካለ በኋላ ብዙዎችንም ያስታሉ አለ፣ ብዙዎችን ያስታሉ። ሁለተኛው ምልክት ጦርነትን የጦርነትን ወሬ ትሰሙ ዘንድ አላችሁ አለ። የዓለም ፍፃሜ እንደደረሰ ይቺ ዓለም እንዳልነበረች የምትሆንበት ጊዜ እንደደረሰ ከምናውቃቸው ምልክቶች አንዱ ስለ ጦርነት መስማት ነው። ስለ ጦርነት መስማት መስማት ብቻ አይደለም፣ በየቦታው በየአካባቢው ጦርነት ይካሄዳል አለ። ዛሬ ምን ሰማው ወይ ምን ነው? ስለ ሰላም አይደለም ስለ ፍቅር አይደለም ስለ አንድነት አይደለም። በተለያየ ማህበራዊ ሚዲያ በየቤታችን፣ በየሰፈራችን፣ በየሀገራችን በሁሉም ሀገር እየሰማን ያለነው ስለ ዓለም ጥፋት ነው፣ ስለመፍረስ መፍረስ፣ ስለ መገዳደል፣ ስለ ጦርነት። በዚህ አካባቢ ይሄን ታክል ሰው ሞተ፣ በዚህ አካባቢ ይሄን ታክል ሰው ተረሸነ የሚል ዜና ነው በዘሮራችን የምንሰማው። ታዲያ ይሄ የሚያሳዩ ምንድን ነው? የእግዚአብሔር ልጆች። ክርስቶስ እንደነገረን እንዳስረዳን ይህ የሚያሳየው የዓለም ፍፃሜ የተቃረበ መሆኑን ማሳያ ነው። ስለዚህ መተኛት አያስፈልግም፣ ነቅቶ መጠበቅ ነው። ዝግጁ የሆነ ወታደር ሁሌም አሸናፊ እንደሚሆን የክርስቶስ መምጣት መቼ እንደሚሆን አናውቅምና ተዘጋጅ ልንጠብቅ ያስፈልጋል። ለዚህ ነው ክርስቶስም የነገረን የእኔ መምጣት እንደ ኖህ ዘመን ነው አለ። እንደ ኖህ ዘመን በዚህ ጊዜ በዚህ ሰዓት በዚህ ቀን ሳንን የኢየሱስ ክርስቶስ መምጣት አይታወቅምና፣ ሁሌም ተዘጋጅተን ራሳችን በንስሐ ንጹሓን አድርገን ስጋውን በሉ ደሙን ጠጥተንና በልተን የክርስቶስን መምጣት ተዘጋጅተን ልንጠብቅ ያስፈልጋል። እዛ ካልሆነ ሳንዘጋጅ የሚገባ የነፃ ልብስ ሳንልብስ የነፃ ማንነትን ሳንይዝ የኢየሱስ ክርስቶስ መምጣት ከተካሄደ መኖሪያችን ከአዳራሽ ውጭ ነው። የማቴዎስ ወንጌል ምዕራፍ 22 ተመልከቱ። ማቴዎስ ወንጌል ምዕራፍ 22 በአዳራሹ ውስጥ የተገኘው ያ አዳፋ ልብስ ለብሶ የተገኘው ሰው ከአዳራሹ እንዲወጣ ነው የተደረገ። የጥርስ ማፋጨት ጨለማና እሳት ወዳለበት እንዲወረወር ነው የተደረገው። ስለዚህ እኔ እና እናንተ የእግዚአብሔር ልጆች እግዚአብሔር በነገረን ባስጠነቀቀን መጽሐፍ ቅዱሳዊ ቃል በእውነተኛ በእግዚአብሔር ስትንፋስ ሕይወት ባለበት በመጽሐፍ ቅዱስ ቃል ተረድተን ንስሐ ገብተን የኢየሱስ ክርስቶስን መምጣት እንደ ልባም ውሽራዎች እንደ ልባም ደናግል በማቴዎስ ወንጌል ምዕራፍ ሃያ አምስት እንደተቀመጡት ከቁጥር አንድ ጀምሮ እንደነሱ ክርስቶስን በንጽህና ቶበብ ሃይማኖትን ከምግባር ጸሎትን ከትህትና ጋር ይዘን ልንገኝ ያስፈልጋል። እንዳ ከሆነ ህይወታችን ያማረ ይሆናል። የዘላለም ህይወታችን የደስታ ይሆናል። ጊዜውን እያወቅን እየተረዳን የዓለም መፈጸሚያ ፍጻሜው እንደተቀረበ እንደቀረበ እያወቀን እየተረዳን በተኛንበት ኃጢአት የምንዘልቅ ከሆነ መጨረሻችን ያላማረ ይሆናል። ስለዚህ ጦርነትን ስንሰማ፣ ጦርነትን ስናይ የዓለም ፍጻሜ እንደቀረበ እንድናውቅ ክርስቶስ ነገረን። ይህ ሊሆን ግድ ነው አለ። ዳሩ ግን አትደንግጡ ያለ ፍጻሜው ገና ነው። ህዝብ በህዝብ ላይ ይነሳል አለ። ይህ ነው አንደኛው ምልክት። ህዝብ በህዝብ ላይ ህዝብ በህዝብ ጎረቤት ከጎረቤት ሀገር ከሀገር ሀገር እንደ ሀገር ይዋጋል። ሀገር እንደ ሀገር አይስማማም። ህዝብ እንደ ህዝብ አይስማማም። አማርኛ ተናጋሪው ከኦሮሞኛ ተናጋሪው ጋር ቋንቋን መሰረት ባደረገ ጦርነት አለመስማማት ይፈጠራል። ህዝብ በህዝብ ላይ ይነሳል። ጎሳን፣ ቋንቋን፣ ቀለምን፣ መልክን መሰረት ያደረገ ይህንን መስፈርት ያደረገ ጦርነት በየቦታው በየሰዓቱና በየጊዜው ይካሄዳል። ህዝብ በህዝብ ላይ፣ መንግስትም በመንግስት ላይ መንግስት በመንግስት የአንድ ሀገር መንግስት የራሱ የሆነ ጦር ሰራዊት ያለው የራሱ የሆነ መሳሪያ ያለው የራሱ የሆነ ህዝብ ያለው አንድ መንግስት ከሌላ ሀገር ከሌላ ሀገር መንግስት ጋር ከሌላ ሀገር ሰራዊት ጋር ጦርነትን ይጋጠማል። ሰላም የሚናፍቅበት ጊዜ የሰላም አየር የሚናፍቅበት ጊዜ እሱ ይሆናል የዓለም ፍፃሜ ምልክቱ። ውሄ ነው እያየን ያለን ውሄ ነው። ዛሬ ወጠን መግባት አልቻለን። ነግዶ ለማትረፍ፣ ተምሮ ለቁም ነገር ለማድረስ፣ አርሶ ቆፍሮ ለፍሬ ለመድረስ ዛሬ ተቸግረናል። እየሆነ ያለ ውሄ ነው የእግዚአብሔር ልጆች እምናየው ሁሉ የዓለም ፍጻሜ እንደተቃረበ ነውና፣ ቸላ ልንል ጆሮ ዳባ ልበስ ብለን የእግዚአብሔርን ቃል ልንሰማ አያስፈልግም። ልንነቃ ያስፈልጋል። ካልነቃን እንበላለን። በዙሪያችን የሚዞር ጠላት የሆነ ዲያብሎስ የቸልተኝነትን አዚም በህይወታችን ላይ ጥሎ አንድም ቀን ንስሐ ሳንገባ አንድም ቀን የኢየሱስ ክርስቶስ ሥጋውን ደሙን ሳንበላ ሳንጠጣ እድሜያችን ያልቅና ወደ ገሃነመ እሳት እንድንወርድ ያደርጋል። ስለዚህ አንዱ ምልክት ይሄ ነው። መንግስት በመንግስት ላይ ይነሳል አለ። በየሀገሩ ረሃብና ቸነፈር ይሆናል። በየሀገሩ፣ በአንድ ሀገር ብቻ አላለም። በአንድ በተወሰነ አካባቢ ብቻ አላለም። በየሀገሩ ረሃብ ቸነፈር ይሆናል። ያልተራበ ማን አለ ዛሬ? ያልተጠማ ማን አለ ዛሬ? በየሀገሩ ረሃብ ነው። በየሀገሩ ጥማት ነው። የእህል ረሃብ ብቻ አይደለም የእግዚአብሔር ልጆች፣ የእህል ረሃብ ብቻ አይደለም። የቃለ እግዚአብሔር ረሃብተኞች በዝተዋል። የሚያስተምራቸውን ያጡ፣ ቅዳሴ ለመስማት የናፈቁ፣ መስቀል ለመሳለም የናፈቁ፣ መከራ የበዛባቸው፣ ችግር የተናወጣባቸው ብዙ የተራቡ ሰዎች አሉ። እንዲህ አይነት ነገር በየሀገሩ ይሆናል አለ። ረሃብ ይሆናል፣ ረሃብ ይሆናል። ቸነፈርም ይሆናል አለ። ቸነፈር መድኃኒት የሌለው በሽታ ማለት ነው። ተዛማች የሆነ በሽታ፣ ተላላፊ የሆነ በሽታ ቸነፈር፣ እሱ ይሆናል በየሀገሩ ጊዜው ሲደርስ መድኃኒት የሌላቸው በሽታዎች፣ አስጨናቂ በሽታዎች፣ ጊዜ ሰዓት የማይሰጡ በሽታዎች በዓለም ላይ ይከሰታሉ። እያየን ያለ ነው። እያልፍን እያለፍን ያለ ነው። ይህንን ነው። ስለዚህ ጊዜው እንደደረሰ ማሳየው መጽሐፍ ቅዱስ ነው ማለት ነው። ማሳየው መጽሐፍ ቅዱስ ነው ይቀጥልና፣ የምድር መናወጥ ይሆናል አለ። በዓይናችን በኢትዮጵያ በዚህ ዓመት ያየ ነው። ብዙ ጉድ ነው። ብዙ መከራ ነው። ለሚማርበት አስተማሪ ነው መከራው። በዓይናችን የምናየው በጆሮአችን የምንሰማው መከራ በኢትዮጵያ ምድር እየሆነ ያለው ለብልጥ ለጠቢብ ሰው አስተማሪ ነው። የምንማርበት ወደ እግዚአብሔር የምንመለስበት ነው። ለሰነፍ ሰው ግን ለስንፍናው መጨመሪያ ይሆናል። ይህን እያየ አይማርም፣ ይህንን እያየ አይነሳም። ሰነፍ ከተኛበት አይነሳም። ስለዚህ በኢትዮጵያ ምድር እየሆነ ያለው እሱ ማሳያ ነው ለዓለም ፍፃሜ ምልክት ማለት ነው። ብዙዎች በዚህ ህይወታቸውን አጠዋል። ብዙዎች በዚህ በምድር መናወጥ ብዙዎች ትዳራቸውን አጠዋል፣ ቤታቸውን አጠዋል፣ እናት አባታቸውን አጠዋል። ስለዚህ ይሄ አንዱ ምልክት ነው ማለት ነው። የምድር መናወጥ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው አለ። እነዚህ በሙሉ የምጥ ጣር መጀመሪያ ናቸው። ያን ጊዜም ለመከራ አሳልፎ ይሰጧችኋል ይገላችሁ ማል አለ። ለመከራ ተላልፎ የሚሰጡበት ሰዓት ክርስቲያኖች የእግዚአብሔር ስለሆኑ ብቻ ክርስቲያን ስለሆኑ ብቻ መስቀል ስላንጠለጠሉ እውነትን ስለተናገሩ እውነተኛ ሃይማኖት ላይ ስለኖሩ ብቻ ለመከራ ተላልፈው ሰዎቹ ይሰጣሉ። እውነት የተነገረ የተናገረ አይወደድም። እውነት የመሰከረ አይወደድም። በእውነት የፈረደ አይወደድም። እውነት ተናጋሪ ሰው በዓለም ላይ ብቻውን ይኖራል። ብቻውን ብቻውን። ስለዚህ የሚያሳየን የዓለም ፍጻሜ እንደደረሰ ነው። ይህን ከተናገረ በኋላ ኢየሱስ ክርስቶስ እንዲህ አለ። ይገላችኋል፣ ስለ ስሜ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ስለ ስሜ ስለ ኢየሱስ ክርስቶስ የሚመሰክሩ ስለ ኢየሱስ ክርስቶስ የሚናገሩ ስላከበራት ስለ ቤተ መቅደስ የሚመሰክሩ የሚናገሩ የእሷ አገልጋይ የሆኑ በሙሉ በዚህ ምክንያት የተጠላችሁ ትሆናላችሁ። ይህን ከተናገረ በኋላ ብዙዎች ሃይማኖታቸውን ይለውጣሉ፣ ብዙዎች ሃይማኖታቸውን ይለውጣሉ። ከኦርቶዶክስ ተዋሕዶ ሃይማኖት ብዙዎች ይወጣሉ። ወደ መናፍቃን አዳራሽ የሚሄዱ ብዙዎች ናቸው። ወደ አሕዛብ ሰፈር የሚገሰግሱ ብዙዎች ናቸው። ይህንንም ኢየሱስ ክርስቶስ ካስረዳቸው በኋላ ለሐዋርያቱ ጠቅለል ስናደርገው ጠቅለል ስናደርገው ብዙዎች ሐሰተኛ ነቢያት ይመጣሉ፣ ብዙዎችም ያስታሉ። ከአመፃም ብዛት የተነሳ ፍቅር ከብዙ ሰዎች ትጠፋለች አለ። በብዙ ሐሰተኛ ነቢያት የተነሳ በብዙ አተላዮች የተነሳ ፍቅር ከሰው ልጆች ትጠፋለች፣ ትቀዘቅዛለች አለ። ይሄ አንዱ የዓለም ፍፃሜ ምልክት ስለሆነ ሁላችንም ይሄንን እያየን እየሰማን ቤተ ክርስቲያናችን የምታስተምረውን መምህሮቻችን የሚነግሩንን መጽሐፍ ቅዱሳዊ ቃል እየሰማን እየተረዳን ንስሐ ገብተን የኢየሱስ ክርስቶስን መምጣት ልንጠባበቅ ያስፈልጋል ማለት ነው። እንግዲህ ዕለቱ እኩለቶቹ በትንቢተ ዳንኤል ምራፍ 12 ከቁጥር አንድ ጀምሮ እንደተጻፈ ግማሾቹ ለመከራ የሚነሱበት ግማሾቹ ደግሞ ለክብርና ለደስታ የሚነሱበት ያ የሚታወስበት የሚዘከርበት ዕለት ነው። ደብረ ዘይት በጎችን በቀኝ የሚያቆምበት ኢየሱስ ክርስቶስ ፍየሎችን በግራ የሚያቆምበት የግብር አባታቸውን ዲያብሎስን መስለው ጨለማ ለብሰው ጨለማ ተጎናጽፈው እሳት ውስጥ እንደገባ ፕላስቲክ ተኮማትረው ተስፋ ቆርጠው እንባቸውን እየደፉ ደረታቸውን እየደቁ በግራ የሚቆሙበት ኃጥአተኛ ሰዎች ንስሐ ያልገቡ ሰዎች እግዚአብሔር የሰጣቸውን ዕድሜ ያልተጠቀሙ ሰዎች ኑ እናንተ ሂዱ እናንተ ኑ የሚል ቃል ለጻድቀን የሚናገርበት ሂዱ የሚል ቃል ደግሞ ለኃጥአን የሚያስተላልፍበት ያንን የምናስብበት ዕለት ነው ይሄ ዕለት ያንን የምናስብበት እሱን እያሰብን ንስሐ የምንገባበት ንስሐ የምንገባበት ዕለት ነው ያስተማረን የገሰጸን፣ የመከረን፣ የነገረን አምላካችን ኢየሱስ ክርስቶስ ስሙ የተባረክ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆያል።